ይገኛሉ ነገ ጠዋት እኮ ብሩክ እና ሀይሚ ይገናኛሉ። ስነስርዓት መጥቼ መጥቼ ስልክህን ስለመለስኩኝ ይሄ ክብረ ቢስነት ነው አልኩሽ። ምንም ክብረ ቢስነት አይደለም። እንደዚህ እንደዚህ ነው ሀይሚ ማለት እንደዚህ እንደዚህ ነው ስናገር እናንተ ያን ነገር ስለምታዩት እናንተ ትናገራላችሁ ማለት ነው። ሶ እነሱ እናንተን ስለሚሰሙ ሞር ተኛ የተሻለ ይደነግጣሉ። እና ያ ነገር ስላለ ነው እንጂ ኖርማል ነው እኮ። ባለፈው አሁን እንደዛ ተናገርኩኝ ወረዳችሁ እኮ ሁሉም ሰው እኮ አይደለም ሰው እኮ በእንትን ነው እንትን በእንትን ነው የምረዳው፣ በአቂሙ አይደል? ግን ደግሞ አሁን አንተ ያጠረባችሁ ስለሆን ቪዲዮ ምቅርና ሁለቱ አሁን ቪዲዮ ላይ ሲመጡ ሰው ሲያገናኛችሁ ምናምን ስሜታዊ ነው የሚሆኑት ሁለቱ እንደኛ ስለሆኑ እንደዛም እየተረዳዋል። ስለዚህ ለየብቻቸውን አግንተ ብታወራቸው እና ነገሩን እንዳያበርዱና አውቶ ነገሩን ቢፈቱት አሪፍ ይመስለኛል ነው። አሁን ወደማይሆን ነገር እየሄደ ስለሆነ እናንተ ደግሞ በነሱ በኩል ስለምናቃችሁ ነው እንጂ አሁን ግዴታ የለብህም። ግን ደግሞ በነሱ በኩል ስለምናቅ ለዛ ነው እናንተን ፈልገን እንደዚህ፣ ሆነ ነገሩ ቢፈታ ምን ችግር አለው? ለማለት አቅም ነው። ግን ተናግሩ። እኮ አሁን ምን አለ መሰለሽ እኔ እኔ አንድ ነገር ልንገራችሁ የእናንተን አሁን የብሩኬ ወይ ደግሞ የሀይሚል ማሊያ ለብሶ የነሱን ፎቶ ይዘው ነው የሚናገሩት ማለት ነው ገብቶሻል? የሚዘቀዝቁትን ፎቶ ምናምን የእናንተው ናቸው አውቆ ከሌላ ግሩፕ መጥተው የነሱ ጥራቶችን እና ዳኒም ይሆናሉ ፎቶ ይቀይሩና መተው የናንተ ፎቶ ወይ የብሩክን አድርገው የብሩክና ይዘቀዝቃሉ። ነገ ጧት እኮ ብሩክ እና ሀይሚ ይገናኛሉ። ስለዚህ መዘግዘቁ ምን አመጣው? በቃ እኔ እናት እዚህ ጋር ባትዘቀዘቅ የተሻለ ነው። ግን አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴ ናችሁ? ደህና ናችሁ? ኔ ደህና ነኝ አልሐምዱሊላ። እንግዲህ ሰምታችኋል፣ ቲክቶክ ላይም የዳኒ ጓደኛ የብሩኬ ጓደኛ ከብሩኬና ከሀይሚ ወዳጆች ጋር ብዙ ነገር እየተናገረ ነው። እንግዲህ ትንሽ ሁለት ደቂቃ ነው ያስገባዋት ቲክቶክ ቪዲዮ ፈርቻ አለው ቅጣስር ነበርኩ ለዚህ ማለት ነው። እና ሀይሚና ብሩኬም ዛሬ እንግዲህ ቪዲዮ ለቀዋሉ፣ አይታችኋል። ሀይሚ ስጦታ ካልመለስኩ እሪህ ያዙኝ ሊቀቁኝ እያለች እያለች፣ ብሩኬ በጣም በሚያሳዝን ሁኔታ ነው እንግዲህ ስጦታ ቤት ሀገር ነው የሚመለሰው። ይሄ ንቀት ነው ንቀት ይመስላል። አንድ ሰጥቼሻለሁ ከፈለግሽ ጣይው የፈለግሽውን ነገር አድርጊ፣ እኔ አልቀበልሽም ብሎ እንግዲህ አይፎን ስልክ አውጥታ ትናንሽ ነገር ትናንሽ ስጦታ ብዙ ነገር የሆነልኝ ነገር አለ እሱንም ሌላ ጊዜ መልሳለሁ ብዬ ነው። ይሄንን ግን ይዤ መጥቻለሁ። ትልቅ ስልክ ነው፣ ትልቅ ገንዘብ ነው። ሚንት የሚለው ካልመለስኩል ስትለው እንግዲህ እሪ አልቀበልሽም፣ የፈለግሽው ነገር አድርጊ ብሎ እንግዲህ ሁለት ስልክ እንደውም ከቦርሳ ውስጥ አውጥቶ ከፈለግሽ ሰጥሻለሁ ሲላት ነበር። እኔ በችግር ነው ያደግኩት፣ ሁለት ስልክ መጠቀም አልችልም፣ አንድ እሰጥችሻለሁ፣ የስልክ ችግር የለብኝም እያላት እንግዲህ ብዙ ነገር እያላት ነው ቪዲዮን አይታችኋል። ውዶቼ ውዶቼ፣ የማሮቼ ፍቅሮች ያለች አቢባ እናንተ ተረጋጉ። ለማንኛውም ያው እየቀጠለ ነው ቪዲዮ እየቀጠለ ነው እንጂ የቆመ አይደለም። ኦዲየንስ ቲክቶክ ላይ ያላችሁም የዩቱብ መንደርም የብሩኬ ና የሃይሚ ተከታይ ወዳጆች ሁላችሁም እየተረጋጋችሁ ተረጋጉ። ስራ እየሰሩ ነው ቪዲዮ ነው የሰሩ ያሉት ይታረቃሉ። መልሶ ዞሮ ጥል ነገሩ ወደ ትልቅ ነገር ነው ሄደው ቢሆንም ደግሞ ነገ አንድ ላይ ዞሮ አንድ ላይ ናቸው እነሱ አንድ ላይ ናቸው ለዚህ እናንተ ተረጋጉ፣ ተረጋጉላችኋለሁ። ብሩኬ ብዙ ነገር እያለ ነው። እሷ እንግዲህ ስጦታውን ካልተቀበልከኝ እኔ እንደ ሌላ ሴት አይደለሁም፣ ሌላ ሴት ብሆን ከአንተ ብዙ ነገር መጠቀም እችላለሁ፣ ከአንተ ብዙ ነገር ገንዘብ መውሰድ እችላለሁ፣ ብዙ ነገር መሆን እችላለሁ ስትለው፣ እንግዲህ እንዴ መሆን የፈለግሹ እንደዛ ብትሆኝ ከኔ ለመጠቀም ትፈልጊያለች፣ ከኔ እንዴት ታደርግኝ ነበር ምናምን እያላት እንግዲህ ብዙ ነገር እያላት ነው እኔ ግን እንደዛ አይደለሁም። ይሄ ስጦታ እኔ ጋር ቁጭ ብሎ እንዲያስጨንቀኝ ሀሳብ እንዲሆንብኝ ችግር ውስጥ ሁኜ ይሄ ስጦታ እንዲይዘኝ አልፈልግም። ይህን ስጦታ መልሼ ከአንተ መራቅ ነው የምፈልገው ሙሉ በሙሉ እያለች ነው እንግዲህ እሷ ያለችው። ውዶች፣ አደለም ምንድን ነው አደለም፣ ጓደኛ ፍቅረኛ አብራቸው ቪዲዮ ምሰሩ ይቅርና ባልና ሚስት ራሱ እህልዋ የሚባል ነገር አለ ከተባለ ነው የሚለያየው እንጂ እንዲሁ ዝም ብሎ አይለያይም። ከራሴ ላይ ሁሉ ነገር ቆርጣ አለው ብላ ማለት ተገቢ አይደለም እንግዲህ ሀይሚ ብዙ ነገር እየተናደድ ብዙ ነገር እየፈረድንባት ነው ሲቀጥል አንዱ ነገር ደግሞ ብሩኬ ምን አጠፋ ዳኒ ምን አጠፋ ነው ስትል የነበረው ዳኒ ማንም ያላስታውስልኝን ሁለት መቶ ኬ ነው ያከበረልኝ እሱንም እኔ ያላወቅኩም አልተነገረኝም ተጠርቼ እጄ ነው ተደውሎልኝ ምንድን ነው ብዬ ሲሄድ ሰፕራይዝ ያደረገኝ ሰፕራይዝ የሆንኩኝ ጥፋቱ ምንድን ነው ነው እያለችው ያለችው እውነት ነው። በዚህ ላይ እሱ እንግዲህ ያው በውስጡ ሌላ ነገር የእሷ ፍቅር የእሷ መውደድ ቢኖረውም ማለት ነው፣ ሁለት መቶ ኬዋን አስታውሶ ማክበሩ ትልቅ ነገር ነው፣ እውነት ነው። ሁለት መቶ ኬ ትንሽ ቆይታለች መሰለኝ ከገባች። ሃይሜ እራሱ ያው እንግዲህ በዚህ ጭቅጭቅ በዚህ ጥል ላይ ሆኖ ብሩኬ እራሱ አላስታወሰም ይሄን ነገር ማለት ነው። ግን ያው ሁለት መቶ ኬ ከገባች ያው ከዳኒ ጋር ሶሲ ጭቅጭቅ ቪዲዮ ነው እየተለቀቀ ያለው እንጂ ሰላማዊ ቪዲዮ የለም። ትተዋሉ አቁመ አሉ። ለዚህም ይሆናል እንጂ ቡሩኬ ከዚህ በላይም ሊያደረግላት ይችላል። ግን ሌላ ጓደኞች አሉ ዩቱብ መንደር ሌላ ሌላ ለጓደኞች አላት ማንም ያስታውሳት የለም። ግን ያው ዳኒ ብለን እኛ እየጠላን ያለ ነው እንዴት እንዲያደረጋል እንዴት በማላቸው ይገባል እንዴት እንደዚህ ይሆናል ብለን እየጠላናቸው ያለነው እየጠላ ነው ያለ ነው ነው ያከበረላት ማለት ነው። እና በዚህ እናመሰግነዋለን ሁለት መቶ ኬ አስታውሶ በማለቱ ማለት ነው። ግን እሱ አንድ ላይ ነው እንግዲህ ሁሉንም ነገር ብዙ ነገር ነው አንድ ላይ አንቺን ስላገኘው ከአንቺ ጋር ስለውንኩ አንቺ በማግኘቴ ነው መቶ ኬ የሚገባሁት ምናምን ብሎ ብዙ ነገር እየቀባጠረ ነው። እንግዲህ ደና ጎኑ ያው ሁለት መቶ ኬ ማስታወሱ በዛ በሰፕራይዝ መሀል ራሱ ሁለት መቶ ኬ በማስታወሱ እናመሰግናለን እንለዋለን። ለምን ብሩኬ በዚህ ጭቅጭቅ ቢረሳና ዝም ቢልም ሌላ ሌላ ማስታወስ አለባቸው ብዙ ቢያንስ አብረሽ ራሱ ወንድሟ ነው ከሷ ጋር ነበር ስሰራ። ከዛ በኋላ ነው ወደ ብሩኬ የመጣችው፣ ሀይሚ ማለት ነው። ሩታን ትወዳለች ብዙዎች አሉ፣ ብዙ ብዙዎች አሉ። የፍሬም ወንድሟ ነው፣ ብዙ ማንም ያስታውሰላት የለም ማለት ነው። ጓደኛ ተባለ፣ ሌላ ሌላም ብዙዎች አሉ፣ ያስታውሰ የለም። ይሄንን መጥፎ ጎን ቢኖረውም እንዴት በማላቸው ገብቶ ይህን ጥል ጠብ ያመጣል ብንልም፣ ዳኒ መጥፎ ዳኒ ነው ያስታውሰላት ማለት ነው። ለዚህ ዳኒ ምን አጠፋ? 200 ኬ ነው ያከበረልኝ፣ ሰርፕራይዝ አደረገኝ ብላለች። እንግዲህ በዛሬ ቪዲዮ ውስጥ እኔ ቅድም ትንሽ ሁለት ደቂቃ ነው ሶስት ደቂቃ ቪዲዮ ለቀኩት ውጪ ነበርኩኝ። ማውራት እራሱ አልተመቸኝም ማለት ነው። ለዚህ ውዶቼ በዚህ በኩል እውነቷን ነው። ዳኒን እናመሰግናለን እንለዋለን፣ ግን ስጦታ መልሳለሁ ስጦታውን ካልተቀበልከኝ ሙቼ እገኛለሁ እሪ የምትለው ይሄ ከአንቺ የሚጠበቅ አይደለም፣ ተገቢ አይደለም። ማይሆን ነገር ነው ደግሞ የማይመስል ነገር ተደርጎ የማይታወቅ ነገር ነው። ሰው አንዴ ስጦታ ከተሰጠ የፈለገ ቢኖርሽ፣ የፈለገ ሀብታም ብትሆኝ፣ የፈለገ ሀብት ቢፈስሽ፣ ትንሽ ነገር ሰው የሚሰጥሽ፣ በትንሽ ዋጋ ሰው ገዝቶ የሚሰጥሽ ስጦታ ትልቅ ነገር ነው። አንቺ ጋር የሆነው እስካለሽ ድረስ ከዛ ሰውዬ ጋር ብትለያይ፣ ጓደኛሽን ቢሆን ባለቤትሽን ቢሆን የፈለገ ነገር ቢሆን አብሮ ያደግሽ ቢሆን ራሱ ያ ስጦታ ማለት ትልቅ ቦታ ነው። ሰው አስቀምጦ ጥሩ ቦታ አስቀምጦ ነው እዛ ቦታ ላይ ማየት ያንን ሰው ማስታወስ ያለበት። እሷ እንግዲህ እኔ ጋር ቁጭ ብሎ እንዲያስቸግረኝ አልፈልግም፣ ማስታወስም አልፈልግም፣ አንተ ማስታወስ አልፈልግም ነው አባባሏ ራሱ ማለት ነው። ይሄ ማለት የለብሽም ሃይሚዬ ነገ ዙራችሁ ትገናኛላችሁ ለቪዲዮ ቢሆንም አይሆንም ማለት ነው። ብሩኬ ጥፋት የለውም አሁንም ጥፋት የለውም፣ አይዞህ እንበለው ሰላም ይወርዳል። መጨረሻ ላይ እንግዲህ ቪዲዮን አይታችሁ ከሆነ ሽጠሽ ተጠቀሚው ነው ያላት፣ ሽጠሽ ተጠቀሚው አለኝ ብላ እንግዲህ እሷም እንትን ብላለች። ቪዲዮን እስከ መጨረሻውን ነው ደግሜ ያየሁት። ብዙ ነገር ነው እንግዲህ ብዙ ነገር እያሉ ነው፣ ቪዲዮን አዳምጣችሁ ከሆነ ማለት ነው። እኔ ደግሜ ነው አሁን ያየሁት፣ እና ያው በስጦታ የተነሳ ነው እንግዲህ ዛሬ እና እናንተ ብዙዎቻችሁ ደግሞ ብርቅ ነው ስጦታ ለእናንተ፣ ወይ ብርቅ ለእኔ ብርቅ አይደለም። እኔ እርዳታ ለምኝ አይደለም፣ ስጦታ የሰጠኝ ፈልጎ ያደረገ ነገር ነው ያደረገልኝ ነገር ነው። በውስጥ እየጻፋችሁ ምን ስጦታ ስንት ነገር አደረገልሽ፣ ምን አደረገልሽ ብሩኬ የምትሉ እኔ ፈልጌ አይደለም እያለች ነው እንግዲህ ሀይሚ ማለት ነው። ስጦታውን የሰጠኝ እንጂ እኔ ፈልጌ አይደለም። ግን በውስጥ እንዲህ ኮሜንት እየጻፋችሁ የምትረብሹ እና ብዙ ነገር ስድብ፣ ተው ልቀቋት ዙሮ ይገናኛሉ ዙሮ ይገናኛሉ። ነጌ ሰላም ነው የሚወርደው ይሄ ነገር። ምን አለች በሉ፣ ሰላም ነው። ቪዲዮ ነው የሰሩ ያሉት ፕራንክ፣ ነው የሰሩ ያሉት እንጂ ለመለያየት አይደለም። ያው ለኦዲንስ ክብር የሚባል ነገር አለ። በዚህ ደረጃ በዚህ ልክ ለምን ታደርጋለች ሚል ነገር ነው ያናደደን እንጂ ነጌ ዙሮ አንድ ናቸው፣ ዙሮ ይገናኛሉ ማለት ነው እንጂ በዚህ ሊለያዩ ወይ ከዳኒ ጋር ለመቀጠል አይደለም። አይታችሁ ከሆነ አብርሽና ሩታ ዳኒ የጽጌ ጓደኛ በመሀል ገብቶ እንደዚህ ብጥብጥ ሩታ የኔ ሆነች ብሎ ሲያብድ ነበር። ሩታም እንደዛ አንዴ ይጋብዛታል፣ አንዴ ሰፕራይዝ ያረጋታል ስናብድ ነበር፣ በዛን ሰዓት ማለት ነው። አብርሽ ጋር ተወች ብለን አብርሽ እንግዲህ ያው ሰርጉ ሁሉ ተደርጓል። ሩታና አብርሽ አንድ ቤት ነው የሚኖሩት፣ ባልና ሚስቱ ነው ማለት ነው። ግን ያ ሁሉ ያለፈ ፕራንክ ነው፣ ፕራንክ እንዳልነው ፕራንክ ሆነ። አብርሽ ጋር እንደ መዋጋት ደረጃ ደርሶ ተቀጣጥሮ ለሌት ላይ ያልሆኑት ነገር የለም። በኋላ ው አሁን ቀዝቅዞ ከለስ ለቆ ትተዋል። ከነሱ ጋር መስራት ራሱ ዳኒ ማለት ነው። እና ይሄ ነገር ፕራንክ ነው፣ ሊለያዩ አይደለም እናንተ ተረጋጉ ላችኋለሁ ውዶቼ። ነገ ሰላም ወርዶ ሰላም ሆኖ የሚመለሱበት ቀን እንመኛለን። ደህና ሆኖ ይመለሳሉ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ላይክ፣ ሼር፣ ኮሜንት አድርጉ፣ አበረታቱኝ። ውድ ሀገሬ ልጆች በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ራህመቱላ ወበረካቱ።